ምዕራፍ 29 ፍልስጥኤማውያንም ጭፍሮቻቸውን ሁሉ ወደ አፌቅ ሰበሰቡ፤ እስራኤላውያንም በኢይዝራኤል ባለው ውኃ ምንጭ አጠገብ ሰፈሩ። የፍልስጥኤማውያንም አለቆች በመቶ በመቶ በሺ በሺ እየሆኑ ያልፉ ነበር፤ ዳዊትና ሰዎቹም ከአንኩስ ጋር በኋለኛው ጭፍራ በኩል ያልፉ ነበር። የፍልስጥኤማውያንም አለቆች እነዚህ ዕብራውያን በዚህ ምን ያደርጋሉ? አሉ። አንኩስም የፍልስጥኤማውያንን አለቆች ይህ የእስራኤል ንጉሥ የሳውል ባሪያ ዳዊት አይደለምን? እርሱም በእነዚህ ቀኖች በነዚህ ዓመታት ከእኔ ጋር ነበረ። ወደ እኔም ከተጠጋበት ቀን ጀምሮ እስከ ዛሬ ድረስ ምንም አላገኘሁበትም አላቸው። የፍልስጥኤማውያን አለቆች ግን ተቆጥተው ይህ ሰው ባስቀመጥከው ስፍራ ይቀመጥ ዘንድ ይመለስ፤ በሰልፉ ውስጥ ጠላት እንዳይሆነን ከእኛ ጋር ወደ ሰልፍ አይውረድ። ከጌታው ጋር በምን ይታረቃል? የእነዚህን ሰዎች ራስ በመቁረጥ አይደለምን? ወይስ ሴቶች ሳውል ሺህ ገደለ፣ ዳዊት እልፍ ገደለ ብለው በሰፈን የዘመሩለት ይህ ዳዊት አይደለምን? አሉት። አንኩስም ዳዊትን ጠርቶ ሕያው እግዚአብሔርን፣ አንተ ቅን ነህ፣ ከእኔም ጋር በጭፍራ በኩል መውጣትህና መግባትህ በፊቴ መልካም ነው። ወደ እኔም ከመጣህ ጀምሮ እስከ ዛሬ ድረስ አንዳች ክፋት አላገኘብህም። ነገር ግን ባለቆች ዘንድ አልተወደድህም። አሁንም ተመልሰህ በደኅና ሂድ፣ በፍልስጥኤማውያንም አለቆች ዐይን ክፋት አታድርግ አለው። ዳዊትም አንኩስን ምን አድርጌአለሁ? ሄጄ ከጌታዬ ከንጉሥ ጠላቶች ጋር እንዳለዋጋ በፊት ከተቀመጥኩ ጀምሬ እስከ ዛሬ ድረስ በእኔ በባሪያህ ምን አግኝተህብኛል? አለው። አንኩስም መልሶ ዳዊትን እንደ አምላክ መልክተኛ በዐይኔ ፊት መልካም እንደሆንክ አውቃለሁ፣ ነገር ግን የፍልስጥኤማውያን አለቆች ከእኛ ጋር ወደ ሰልፍ አይውጣም አሉ። አሁንም አንተ ካንተም ጋር የመጡ የጌታ ባሪያዎች ማልዳችሁ ተነሱ፤ ሲነጋም ተነሥታችሁ ሂዱ አለው። ዳዊትና ሰዎቹም ማልደው ይሄዱ ዘንድ ወደ ፍልስጥኤማውያን አገር ይመለሱ ዘንድ ተነሱ፤ ፍልስጥኤማውያንም ወደ እስራኤል ወጡ።